ተሽኮር መመንም የትም አንደርስም። የአካባቢን ሰላም የመመለስና የማምጣት ጉዳይ በእጃችን ላይ ነው ያለው ማለት ነው። ካሁን በኋላ ሞት መቀነስ አለበት። ካሁን በኋላ ሰው በሰላም ተንቀሳቅሶ መኖር አለበት። ለምሳሌ ከሕገ ደንብ ውስጥ ብሎክ አንድ ላይ ያለ ሰው ውስጥ ምን ያህል ሰው ነው እድሜው ከ18 ዓመት በላይ የሆነ ወይ በህመም ወይ በእድሜ ችግር ካልሆነ በስተቀር ያለው የሰው ኃይል ለሰባት ቀን ተካፍሎ ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት በየቀኑ ኃላፊነት ይሰጡ። እሱን ታሳቢ ባደረገ መንገድ አሁን አካባቢያችን መጠበቅ አለብን ማለት ነው። ፀጉረ ልውጥ መደበቅ በማከራያት ደረጃ ሊሆን ይችላል፣ ወንጀል ሊፈጽም የሚችል ኃይል በማስጠጋት ደረጃ ሊሆን ይችላል። ስኑ ሁሉ የምንጠበቅበትና ህገ ደንቡ በደንብ ትናንት በአምስቱም ቤተክርስቲያን ነው ህዝቡ ባለበት እንዲነበብ ተደርጎ ጸድቋል። ዋነኛውና መሰረታዊ ችግራችን ሰላምም ከማምጣት አኳያ የአካባቢን ሮንድ መለስተኛ እና ቁልፍ በሮችን ከመጠበቅ አኳያ ያለ ክፍተት ሆኖ ተገኝቷል። ስለዚህ ዛሬ ምን አድርገናል? እኛ ከጥምር ጦሩ ጋር ተነጋግረን በአስራ ስድስቱም ብሎክ እንንቀሳቀሳለን። በጋራ አብረን ቼክ እናደርጋለን። ተደብቆ ቤት ውስጥ ተኝቶ ማሳለፍ አይቻልም። አካባቢ ሰላም በጋራ መስራት ስላለብን ማለት ነው። በርካታ መድረኮችን አድርገናል። እውነት ለመናገር የሃይማኖት አባቶች ትናንትና በተሻለ መንገድ እውነት በቃ ከአሁን በኋላ መስዋዕትነት ብንከፍልም ይሻላል። የሚሰጠንን ማንኛውንም ግዳጅ ተቀብለን እርቅ ካለም እርቅ እናድርግ። ለምሳሌ ከላላ አካባቢ መረጃ ሊኖራችሁ ይችላል። ማህበረሰቡ የሃይማኖት አባት፣ የሀገር ሽማግሌዎች ተነጋግረው፣ አመራሩ ተነጋግረው በርካታ ሰው እጁን እየሰጠ በርካታ ሰው ጎንደር አካባቢ የመረጋጋት ሁኔታዎች እየተፈጠሩ ነው። አሁን ዘወልል ችግሩ ያለው ጎጃም ያው ደግሞ አዊዞን ደግሞ ስንመጣ ጃዊና ፋግታ ላይ ለምንድን ነው ሌላው አካባቢ እየተረጋጋ እኮ ነው። ስለዚህ በዚህ ልክ መስራት መቻላለም። የሰላም ዋጋው በጣም ውድ ነው። ለሰላም ሲባል የሚሰራው በጣም ጊዜ ረጅም ቢሆንም፣ የሚያስከፍለው መስዋዕትነት በጣም ረጅም ቢሆንም፣ ነገር ግን ጸንተን ለማለፍና ለመኖር ግን ሰላም ያስፈልገናል የሚለው ላይ መድከም አለብን ማለት ነው ሁላችንም።